በተለያዩ ዘመቻዎች አኩሪ የጀግንነት ገድል እየፈጸመ ስለመሆኑ የመከላከያ ሰራዊት የደቡብ ዕዝ ሲያስታውቅ በተለይም በሕግ ማስከበር በሕልውና ዘመቻና በሕብረ ብሔራዊ አንድነት ዘመቻ ከፍተኛ አስተዋጽኦ እያበረከተ ስለመሆኑም የዕዙ ምክትል አዛዥ ሜጀር ጀነራል አድማሱ አለሙ ጠቁመዋል። ዕዙ ተልኮም በሚፈጽምባቸው አካባቢዎች ላይ ጸረ ሰላም ኃይሎችን ለመደምሰስ የሚያስችል ጠንካራ እርምጃ ሲወሰድ መቆየቱንም ጠቁመዋል። ቀጠናውን ለክልሎቹ እያስረከብን ነው ያለ ነው በተለይ በዚህ ዓመት አብዛኛውን ዞኖች ራሳቸውን እንዲችሉ የማድረግ ስራ ነው እየሰራን ያለ ነው። በርካታ አሸባሪና የጽንፈኛን ኃይል ከጥቅም ውጭ ሆኗል። አሁን ምንም ማድረግ ወደማይችልበት ደረጃ እያደረስ ነው ያለ ነው። የቀረውን ኃይል አሁን በዚህ ሁለት ወር ውስጥ አጠናቀን ለክልሎች ሰጥተን ወደ ዋናው ተግባራችን እንገባለን ብለን ነው እያሰብን ያለ ነው። ጠላት ጥቃት ለመፈጸም የተለያዩ ስልቶችን በመንደፍ ሊንቀሳቀስ ይችላል የሚሉት ምክትል አዛዡ የመከላከያ ሰራዊትም ለዚህ ብቁ ምላሽ ለመስጠት የሚያስችለውን የተለያዩ ስልጠናዎችን ሲወስድ መቆየቱን አብራርተዋል። በዚህም በአካባቢው ከፍተኛ የጀግንነት ውጤት መመዝገቡንም አንስተዋል። በርካታ ቦታዎች ላይ ነው እያካሄድን ያለ ነው የመደበኛ ሰራዊት ግንባታ ይሄ ከነበረን አቅም መጨመር አሁን ያለውን ታሳቢ አድርገን አይደለም እየተዘጋጀን ያለ ነው። በዙሪያችን ከሚያንጃብቡ ሀይሎች ጋር አያይዘን ነው ግንባታውን እየሰጠን ያለ ነው። ይሄ በስነ ልቦናውም በተለይ ስነ ልቦና ላይ አገር ፍቅርን መገንባት፣ ህገ መንግስትን ማወቅ፣ እሱ ላይ ነው ትኩረት አድርገን እየሰራን ያለ ነው፤ ይቀጥላል። አቅማችንም እየጨምርን፣ የቀረውን ሀይል እየመነጠረን አገራችንን ሰላም እናደርጋለን ብለን ነው የምናምነው። የደቡብ ዕዝ 202ኛ ኮር የ2017 ብጀት ዓመት ለሁለተኛ ጊዜ ያሰለጥናቸውን የጓድና የመቶ አመራር እንዲሁም አዲስ የተመደቡ መሰረታዊ ወታደሮች ስልጠናን አጠናቆ አስመርቋል። የኮሩ አዛዥም ስልጠናውን ለሰልጣኞች በስነ ልቦና በአካልና ማንኛውንም ግዳጅ ለመፈጸም የሚያስችላቸው መሆኑን ጠቁመዋል። አመራሩን የአመራር ክህሎት በነበረው አቅም ላይ ተደማሪ አቅም እንዲያገኝ በነበረው የግዳጅ አፈጻጸም ላይ የተሻለ የግዳጅ አፈጻጸም እንዲኖረው የመከላከያ መመሪያዎች፣ ደንቦች፣ ልዩ ልዩ ማኑዋሎች፣ ከስልት አንጻር የተለያዩ የግልና የቡድን ችሎታን የሚያዳብሩ ስልጠናዎች፣ ከአሰራር አንጻር የተለያዩ የአሰራርና መመሪያዎችን፣ ደንቦችን፣ ህጎችን እንዲያቅ ተደምሮ የፕሮፌሽናል ሰራዊት በህግና በመመሪያ የሚመራ ሰራዊት ማድረግ የሚገባውን የሚያውቅ ማድረግ የማይገባውን ደግሞ እንዲያውቅ የሚያደርግ ስልጠና ነው። ይሄ ስልጠና ስልጠናው በቀጣይ ጊዜያትም የሚቀጥል መሆኑን በማንሳት ይህም በየጊዜው የሰራዊቱን አቅም ለማሻሻል የሚያግዝ ነው። ሰራዊቱ አሁን ላለው ሳይሆን ቀጻይ ሊኖረው ለሚችለው ግዳጅ የተሟላ አህዳዊ ግዳጅ፣ የሬጅመንት፣ የክፍለ ጦር ከዛም በላይ የሆኑ ግዳጆችን ሊወጣ የሚያስችሉት ታላላቅ እቅዶች አቅደን ትልልቅ የአቅም ግንባታ ስልጠናዎች ለማካሄድ ነው ያሰብነው። አሁን ሲከታተሉ የቆዩ ሰልጣኞች በበኩላቸው በቆይታቸው የሀገርን ፍቅር የሚያጎለብቱና ተልኳቸውን ለመፈጸም የሚያግዛቸው የተለያዩ ስልጠናዎችን ሲወስዱ መቆየታቸውን አስታውሰዋል። ህዝብና መንግስት ያመነብንና አደራ በአግባቡ ለመወጣት ህዝባችንም፣ እኛም ያለ ህዝብ ህዝብም ያለኛ አይሆንም፣ ሀገርም አትቆሙ ማለት ነው እና የተሰጠን አደራም ደከመን ሰለቸን ሳንል ካለን እውቀት ላይ እየጨበን ጨምረን የበለጠ ህዝባችን እፎይታ እንዲሰማውና አገራችን ወደ ተደ አሰበበት አላማ እንድደርስ እየሰራ እንገኛለን ማለት ነው። ከ2016 ጀምረን በተለያየ ውጋዎች በተለያየ ሽምቅ ውጋዎች ቀጠና ነበርነ። ከዚህ መጥተን አሁን የፈጠርነው አቅም በጣም ጠንካራ አቅም ነው የፈጠርነው ማለት ነው። ለምን ያው ቀጣይ ያለው እዚህ ያለ ሸማቂ ኃይል መጥፋት እንደምንችል በቂ ያህል ኃይል ወይም ስልጠናነ የተሰጠን ማለት ነው። በዚህ ኃይል መሰረት አሁን በተሰጠን አካዳሚነት አንጻር ያው ሁሉ ከበፊት የነበረ አንዳንድ ነገሮችም አሁን አሻሽለን በጣም ጠንክረን እንድንሄድ እንደተደረገን ማለት ነው።